ኦሪዘው ቁምራፍ 29 ተራ ቁጥር 1 በሰባተኛውም ወር ከወሩ በመጀመሪያው ቀን የተቀደሰ ጉባኤ ይሁንላችሁ። የተግባርን ሥራ ሁሉ ግን አተሳውሩበትም። መለከቶች የሚነፉበት ቀን ነውና። ተራ ቁጥር 2 ለእግዚአብሔርም ጣፋጭ ሽታ እንዲሆን የሚቃጠለውን መስዋይት አንድ ወይፈን አንድ አውራ በግ ነውር የሌለባቸውን ሰባት የአንድ ዓመት ተባት የሆኑ የበግ ጠቦቶችን ታቀርባላቸው አላቸው። ሥራ ቁጥር ሶስት ለእህል ቁርባናቸው በዘይት የተለወሰ የሆነ መልካም ዶቄት ታቀርባላችው! ለወይፈኑ ከመስፈሪያው ከአስር እጅ ሶስት እጅ የሆነ ታቀርባላችው ለአውራውን በግ ከመስፈሪያው ከአስር እጅ ሁለት እጅ የሆነ ታቀርባላችሁ ተራቁጥር አራት ለሰባቱ ጠቦቶች ለእያንዳንዱ ከመስፈሪያው አስረኛ እጅ ታቀርባላችው ተራ ተራቁጥር አምስት ማስተስረያም የሚሆንላችሁን አንድ አውራ ፍየል ለኃጢአት ማስተስረያ መስዋዕት ታቀርባላችሁ። ተራ ቁጥር ስድስት በወሩ መባቻ ከሚቃጠለው መስዋዕትና ከእህሉ ቁርባን በዘወትርም ከሚቃጠለው መስዋዕትና ከእህሉ ቁርባን ከመጠጡም ቁርባን ሌላ አን እንደ ሕጋቸው ለእግዚአብሔር ጣፋ ሽቱ እንዲሆን በእሳት የሚቀርቡ እነዚህ ናቸው። ስራ ቁጥር ሰባት ከዚህም ከሰባተኛው ወር በአስረኛው ቀን የተቀደሰ ጉባኤ ይሁንላችሁ። ሰውነታችሁን አስጨንቁት፣ ማለት ሰውነታችሁን ንጹሕ አድርጉት ማለት ነው። ስጋችው ሰውነታችሁ የወደደውን ነገር አታድርጉ ማለቱ ነው። ከሥራ ሁሉ ምንም ምን አት አታድርጉበት ማለቱ ነው። ሰውነታችሁን የሚያርክስ ሥራ አትስሩ እያለ ነው። ተራ ቁጥር ስምንት ለእግዚአብሔርም ጣፋት ሽታ እንዲሆን የሚቃጠለውን መሥዋዕት አንድ ወይፈን አንድ አውራ በግ ሰባት የአንድ ዓመት ተባት የሆኑ የበግ ጠቦቶች ታቀርባላችሁ። ተባት ማለቱ ወንዶች የሆኑ ማለቱ ነው። እነዚህም ነወር የሌለባቸው ይሁኑ አለ። ተራ ቁጥር ዘጠኝ ለል ቁርባናቸውም በዘይት የተለወሰ የሆነ መልካም ዶቄት ታቀርባላችሁ። ለወይፈኑ ከመስፈሪያው ከአስር እጅ ሶስት እጅ የሆነ ታቀርባላችው ለአውራውን በግ ከመስፈሪያው ከአስር እጅ ሁለት እጅ የሆነ ታቀርባላችሁ። ተራ ቁጥር አስር ለሰባቱ ጠቦቶችም ለእያንዳንዱ ከመስፈሪያው አስረኛ እጅ ታቀርባላችሁ። ተራ ቁጥር አስራን ለኃጢአት መስዋዕት አንድ አውራ ፍየል አቅርቡ። ከማስተስረያው ከኃጢአት መስዋይት በዘወትርም ከሚቃጠለው መስዋይትና ከእህሉ ቁርባን ከመጠጥ ቁርባናቸውም ሌላ አቅርቡ አለ። ተራ ቁጥር አስራ ሁለት ከሰባተኛው ወር በአስራ አምስተኛው ቀን የተቀደሰ ጉባኤ ይሁንላችሁ። የተግባርን ሥራ ሁሉ ግን አትስሩበት። ሰውነታችሁንም የሚያርክስ ስራ አትስሩ። ሰባት ቀንም ለእግዚአብሔር ንጹሐን ሆናችሁ በንጽሕና በዓሉን በዓል አድርጉ። ተራ ቁጥር አስራ ሶስት ለእግዚአብሔር ጣፋጭ ሽታ እንዲሆን የሚቃጠለውን መሥዋዕት አስራ ሶስት ወይፈኖች ሁለት አውራ በጎች አስራ አራት የአንድ ዓመት ተባዕት ወንዶች የሆኑ የበግ ጠቦቶችን አቅርቡ። እነዚህም ነውር የሌለባቸው ይሁኑ። ጥራ ቁጥር አስራ አራት ለእህል ቁርባናቸውም በዘይት የተለወሰ መልካም ዶቄት ለአስራ ሶስት ወይፈኖችም ለእያንዳንዱ ከመስፈሪያው ከአስር እጅ ሶስት እጅ ለሁለቱ አውራ በጎችም ለእያንዳንዱ ከመስፈሪያው ከአስር እጅ ሁለት እጅ አቅርቡ። ተራ ቁጥር አስራ አምስት ለአስራ አራቱ ጠቦቶች ለእያንዳንዱ ከመስፈሪያው አስረኛ እጅ አቅርቡ። ተራ ቁጥር አስራ ስድስት ላጢአት መስዋይት አንድ አውራ ፍየል ታቀርባላችሁ! በዘወትር ከሚቃጠለው መስዋይትና ከእህሉ ቁርባን ከመጠጡም ቁርባን ሌላ የሚቀሩ እነዚህ ናቸው። ተራ ቁጥር አስራ ሰባት በሁለተኛውም ቀን አስራ ሁለት ወይፈኖችን ሁለት አውራ በጎችን ነውር የሌለባቸው አስራ አራት የአንድ አመት፣ ወንዶች የበግ ጠቦቶችን አቅርቡ። ተራ ቁጥር አስራ ስምንት ፦ ለወይፈኖቹና ለአውራ በጎቹ ለጠቦቶቹም የእህል ቁርባናቸውንና የመጠጥ ቁርባናቸውን እንደ ቁጥራቸው መጠን እንደ ሕጉ አቅርቡ። ተራ ቁጥር አስራ ዘጠኝ ለኃጢአትም መሥዋዕት የሚሆን አንድ አውራ ፍየልን ታቀርባላችሁ። በዘውትር ከሚቃጠለ መሥዋዕትና ከእህሉ ቁርባን ከመጠጡም ቁርባናቸው ሌላ የሚቀርቡ ናቸው። ተራ ቁጥር ያ በሶስተኛው በሶስተኛውም ቀን አስራ አንድ ወይፈኖች ሁለት አውራ በጎች ነውር የሌለባቸውን አስራ አራት የአንድ ዓመት ተባት የበግ ጠቦቶች ታቀርባላችሁ። ተራ ቁጥር ያን ለወይፈኖቹና ለአውራ በጎቹ ለጠቦቶቹም የእህል ቁርባናቸውንና የመጠጥ ቁርባናቸውን እንደ ቁጥራቸው መጠን እንደ ሕጉ አድርጋቸውሁ አቅርቡ። ተራ ቁጥር ሃያ ሁለት ለኃጢአት መሥዋዕት አንድ አውራ ፍየል በዘወትር ከሚቃጠለው መሥዋዕትና ከእሉ ቁርባን ከመጠጡም ቁርባን ሌላ ታቀርባላችሁ። ተራ ቁጥር ሃያ ሶስት በአራተኛውን ቀን አስር ወይፈኖች ሁለት አውራ በጎች ነውር የሌለባቸውን አስራ አራት የአንድ ዓመት ተባት የሆኑ የበግ ጠቦቶች ታቀርባላችሁ። ተራ ቁጥር አራት ለወይፈኖቹና ለአውራ በጎቹ ለጠቦቶቹም የእህል ቁርባናቸውንና የመጠጥ ቁርባናቸውን እንደ ቁጥራቸው መጠን እንደ ተራ ቁጥር አያምስት ለኃጢአትም መስዋዕት አንድ አውራ ፍየል በዘወትር ከሚቃጠለው መስዋዕትና ከእህሉ ቁርባን ከመጠጡም ቁርባን ሌላ ታቀርባላችሁ። ተራ ቁጥር አያስድስት በአምስተኛውም ቀን ወይፈኖም በአምስተኛውም ቀን ዘጠኝ ወይፈኖች ሁለት አውራ በጎች ነውር የሌለባቸውን አስራ አራት የአንድ ዓመት ተባት ነው። የሆኑ የበግ ጠቦቶችን ታቀርባላችሁ። ተራ ቁጥር 27። ለወይፈኖቹ እና ለአውራ በጎቹ ለጠቦቶቹም የእህል ቁርባናቸውን እና የመጠጥ ቁርባናቸውን እንደ ቁጥራቸው መጠን እንደ ሕጉ ታቀርባላችሁ። ተራ ቁጥር ሀያ ስምንት ለኃጢአት መስዋዕት የሚሆን አንድ አውራ ፍየል ታቀርባላችሁ። በዘወትር ከሚቃጠለው መስዋዕትና ከእህሉ ቁርባን ከመጠጡም ቁርባን ሌላ ታቀርባላችሁ። ተራ ቁጥር ሃያ ዘጠኝ በስድስተኛውም ቀን ስምንት ወይፈኖች፣ ሁለት አውራ በጎች ነውር የሌለባቸውን፣ አስራ አራት የአንድ ዓመት ተባት የሆኑ የበግ ጠቦቶች ታቀርባላችሁ። ተራ ቁጥር ሰላሳ ለወይፈኖቹና ለአውራ በጎቹ ለጠቦቶቹም የእህል ቁራ ቁርባናቸውንና የመጠጥ ቁርባናቸውን እንደ ቁጥራቸው መጠን እንደ ህጉ ታቀርባላችሁ። ተራ ቁጥር ሰላሳን ለኃጢአትም ማስተስረያ መስዋዕት አንድ አውራ ፍየል በዘወትር ከሚቃጠለው መስዋዕትና ከእህሉ ቁርባን ጋር ከመጠጥ ቁርባን ጋር ሌላ ታቀርባላችሁ። ተራ ቁጥር 32 በሰባተኛውም ቀን ሰባት ወይፈኖች ሁለት አውራ በጎች ነውር የሌለባቸውን አስራ አራት የአንድ ዓመት ተባት የሆኑ የበግ ጠቦቶች ታቀርባላችሁ። ተራ ቁጥር 33 ለወይፈኖቹና ለአውራ በጎቹ ለጠቦቶቹም የእህል ቁርባናቸውንና የመጠጥ ቁርባናቸውን እንደ ቁጥራቸው መጠን እንደ ህጉ ታቀርባላችሁ። ተራ ቁጥር 34 ለኃጢአትም መስዋዕት አንድ አውራ ፍየል በዘወትር ከሚቃጠለው መስዋዕትና ከእህሉ ቁርባን ከመጠጡም ቁርባን ሌላ ታቀርባላችሁ። ተራ ቁጥር ሰላሳ አምስት በስምንተኛውም ቀን የተቀደሰ ጉባኤ ይሁንላችሁ። የተግባርን ሥራ ሁሉ ግን አትሰሩበትም! ሰውነታችሁንም ከሥጋዊ ፈቃዳችሁ ነፃ አድርጉ። ተራ ቁጥር ሰላሳ ስድስት ለእግዚአብሔርም ጣፋጭ ሽታ እንዲሆን በእሳት የሚቃጠለውን መስዋዕት አንድ ወይፈን አንድ አውራ በግ ነውር የሌለባቸውን ሰባት የአንድ ዓመት ተባት የሆኑ የበጎች ጠቦቶችን ታቀርባላችሁ። ተራ ቁጥር ሰላሳ ሰባት የእህል ቁርባናቸውና የመጠጥ ቁርባናቸው ለወይፈኑ ለአውራውም በግ ለጠቦቶቹም እንደ ቁጥራቸው መጠን እንደ ሕጉ ታቀርባላችሁ። ስራ ቁጥር 38 ለአጢአትም መሷይት አንድ አውራ ፍየል ታቀርባላችሁ። በዘውትር ከሚቃጠለው መሷይትና ከእህሉ ቁርባን ከመጠጡም ቁርባን ሌላ የሚቀሩ እነዚህ ናቸው። ስራ ቁጥር 39 እነዚህንም ከስዕለታችሁና በፈቃዳችሁ ከምታመጡት ሌላ ለሚቃጠል መስዋዕት ለእልም ለመጠጥም ቁርባን ለደህንነትም መስዋዕታችሁ በበዓላችሁ ጊዜ ለእግዚአብሔር አቅርቡ። ራቁ ጥር አርባ ሙሴም ለእስራኤል ልጆች እግዚአብሔር